ትላንት ከነገር ናቸው የዓለም ሚዲያም ላይ የተለየ ትኩረት ከተሰጣቸው ወሬዎች መካከል ማንቸስተር ዩናይትድን የሚመለከተው በብሬንትፎርድና በማንቸስተር ዩናይትድ መካከል ለብሪያን ኤምቤሞ ዝውውር መከፈል በሚገባው የዝውውር ገንዘብ ላይ ስምምነት ላይ ተደርሷል። ብሪያን ኤምቤሞ ልክ እንደ ማቲያስ ኩኛ ሁሉ የማንቸስተር ዩናይትድ ተጫዋጭ ይሆናል። ሩበን አሞሪም ሀሳቡ እየተፈጸመለት ሀሳቡ እየተሟላ ማንቸስተር ዩናይትድ በተጠናቀቀው የውድድር ዓመት ላይ የነበረውን ድክመት እነዚህን አዳዲስ ተጫዋቾች በማስፈረም ቀጥሎም ወደ ቡድኑ የሚቀላቀላቸውን ተጫዋቾች የማንቸስተር ዩናይትድ ተጫዋች በማድረግ ሊያስተካክለው ይሞክራል። የእውነት ለመናገር ማንቸስተር ዩናይትድ በዚህ የክረምት የተጫዋቾች የዝውውር መስኮት ላይ እያደረገ ላለው ነገር እኔ አድናቆታለኝ። እውነት አይደለም የምንነጋገረው። ምክንያቱም ማን ዩናይትድ ሊሚትድ ሪሶርስ ነው የሚኖረው። ከገንዘብ ጋር በተያዘ ሊሚቴሽኖች ይኖሩበታል። የፕሮፊትን ሰስተናቢሊቲ ሩል ወይም ፒ ኤስ አር የምንለው በአጠቃላይ ፋይናንሻል ፋይል ፕሌይ ከሚባለው ሕግ ለመጣስ ጫፍ ላይ ደርሷል። በዛ ለመከሰስ፣ በዛ ለመወቀስ፣ በዛ ለመቀጣት የሚያበቃ ጫፍ ላይ ደርሷል ይሄ ክለብ። ስለዚህ ማንቸስተር ዩናይትድን ከዛ ሲቹዌሽን ውስጥ ሆኖ እንደነዚህ ያሉ ሁለት ተጫዋቾችን በ125 ሚሊዮን ፓውንድ አካባቢ ማስፈረም ኤክስፔክት አላደረግ ነው። እስካሁን ማን ዩናይትድ ገንዘብ ተቀብሎ የሸጠው ተጫዋች የለም። የሚሸጣቸው እንዳሉ እናስባለን እንጂ እንደዛም ሆኖ ደግሞ እንደገና የተሳኩትን ብቻ ሳይሆን ገና መንገድ ላይ ያሉትን ዝውውሮች ስንመለከት የማንቸስተር ዩናይትድ ቡድኑን የማጠናከርን ኮሚትመንት አድንቆ ለማንሳት የሚቻል አይመስለኝም። ስለዚህ የበለጠ ትኩረት የሚሰጡት የትኛው ላይ ነው? የማጥቃት ክፍሉ ላይ ነው። ስለዚህ የአጥቂው ክፍል ላይ የበለጠ ትኩረት ሲሰጡ ሞቼ እገኛለሁ ብሏል። አይደለም ሩበን አሞሪም ከሶስት አራት ሁለት አንድ ውጪ ሞቼ እገኛለሁ ብሏል። በዚህ ፎርሜሽን ውስጥ ማንቸስተር ዩናይትድ ሁለት አስር ቁጥር ቦታ ላይ የሚጫወቱ አንደኛው ወደ ቀኝ አንደኛው አንደኛ ወደ ግራ ሆኖ የሚጫወቱ ተጫዋቾችን አገኘ ነው። አሁን ባጭሩ ከዛ አንዱስ ማን ይሁን? እሺ ሶስቱ ይገቡናል፣ ሴንተር ባኮቹ አራቱ ይገቡናል፣ ሚድፊልደሮቹ ከዛ ቀጥሎ ያሉት ሁለቱ አስር ቁጥር ቦታ ላይ የሚጫወቱት ተጫዋቾች እነማን ናቸው? አንድ ብቸኛው ዘጠኝ ቁጥር ቦታ ላይ የሚጫወቱት ተጫዋቾች ማን ይሁን የሚለው አዲስ ዝውውር ማንቸስተር ዩናይትድ የሚጠብቅ ነው። ምናልባት ከሸጠ በኋላ ሊያደርገው ይችላል። ምናልባት አሁንም ከመሸጡ በፊት ሌሎች ሜቶዶችን ተጠቅመው አንደኛው እስካሁን ድረስ በተግባር እየተጠቀመው ያለው ሜቶድ ይገዛል ሻጭ ክለቦች የሚጠሩት ዋጋ ላይ ይደራደርና ይገዛል። ከገዛ በኋላ ቀስ ብዬ ልክፈል ይላል። ቀስ ብሎ የመክፈልን ዘዴ እስካሁን ሰርቶለታል። ዝርዝሩ ይወጣል። አሁን በኤምቤሞ ዝውውር ዙሪያ ማንቸስተር ዩናይትድ እና ብሬንትፎርድ ሲስማሙ በቀስ ብሎ መክፈል ነው። በምን ያህል ጊዜ፣ ለምሳሌ በመጀመሪያው ዝውውር ለዎልቭስ 62.5 ሚሊዮን ፓውንዱን እከፍላለሁ ሲል፣ በሶስት ጊዜ ክፍያ፣ ግን በሁለት የውድድር ዓመት ውስጥ ታጥሮ ነው የተስማሙት። ለብሬንትፎርድስ ለይም ዝውውር ምን ያህል በምን ያህል ጊዜ ይከፍላል፣ የሚለው ይሄ ፋታ ይሰጠዋል ለማንቸስተር ዩናይትድ። እዚህ ውስጥ እና ለያን ድረው ጋር ናቸውን እነ ጄደን እነ እንደዚሁም ደግሞ የማርክስ ራሽፎርድን ዝውውር ሲያጠናቀቅ ወደ ሌሎች ክለቦች ገንዘብ ያገኛል። እነዛ ገንዘቦች እነዚህን ዝውውር ጤና ማያደርጉለታል ተብሎ ነው የሚጠበቀው። ስለዚህ በዚህ መገደብ ውስጥ ማንቸስተር ዩናይትድ የእውነት እየሰራ ያለው ስራ እና እያደረገ ያለው ጥረት ተደንቆ መገለጽ አለበት ነው። አሁን ጥያቄያችን የኤምቤሞ ማንቸስተር ዩናይትድን ለመቀላቀል ጫፍ መድረስ በሁለቱ ክለቦች ስምምነት ላይ መደረስ ዙሪያ ለመናገር አይደለም። እሱን ትናንትና ተናግረኗል በዩቲዩብ ገጻችን ላይ። አሁን ብራያን ኤምቤሞ፣ ማቲያስ ኩኛ ባሉበት ማንቸስተር ዩናይትድ በሚቀጥለው የውድድር አመት፣ እንዴት ነው የሚቀርበው፣ እነዚህ ተጫዋቾች ማንቸስተር ዩናይትድን ምን ያህል ያሻሽሉታል የሚለውን ሀሳብ ነው የምናነሳው። እንግዲህ የሚያበሳጭ የነበረው የ2024 25 የውድድር ዓመት ሲጠናቀቅ ማንቸስተር ዩናይትድን በፕሪምየር ሊጉ የደረጃ ሰንጠረዥ 15ኛ ደረጃ ላይ አድርጎ ማንቸስተር ዩናይትድ 15ኛም ቢሆን ምንም ዋንጫ ግን በሌሎች ውድድሮችም ላይ ቢሆን ሳያሸንፍ የውድድር ዓመቱ ተጠናቋል። ለምሳሌ ቶተናሞት ስፐርስ አስራ ሰባተኛ ሆኖ ጨረሰ ግን ዩሮፓ ሊግን አሸነፈ የምንለው አይነት ማን ዩናይትድ አስራ አምስተኛ ሆኖ ጨረሰ ግን የእንትንን ውድድር ዋንጫ ወስዷል ምናምን የምንለው ነገርም የለም። ይሄ የእውነት ለመናገር ለማንቸስተር ዩናይትድ ደጋፊዎች፣ ለማንቸስተር ዩናይትድ ተጫዋች አሰልጣኞችና ባለቤቶቹም አስተዳዳሪዎቹም ቢሆን የሚያበሳጭ የውድድር ዓመት ነበር ዝቅ ብሎ የጨረሰበት። ከዛ ውጭ ማቲያስ ኩኛ ማንቸስተር ዩናይትድን ከዎልቭዝ ሲቀላቀል አናውንስ ተደርጓል። አሁን ደግሞ እሱ ብቻ አይደለም ማንቸስተር ዩናይትድን የአጥቂ ክፍል ለማጠናከር የዩናይትድ ተጫዋች የሚሆነው በሩበን አሞሪም ፕሮጀክት ውስጥ ሌላ አቅም እንፈልጋለን ስላሉ ነው የብራያን ምቤሞ ዝውውር ወደ ኦልድ ትራፎርድ እንዲጠናቀቅ እየተሰራ ያለው በጣም ጥሩ መልክ የያዘውም ከዚህ አንጻር ነው እንግዲህ ማንሳት ያለብን ብሩኖ ፈርናንዴዝ በማንቸስተር ዩናይትድ የማጥቃት እንቅስቃሴ ውስጥ ጉልህ ሚና አላቸው ከሚባሉ የግብ ዕድል በመፍጠር ምን ያህል አንደኛ እንደሆነ ስናነሳ ነበር። ጎል በማስቆጠር የማንቸስተር ዩናይትድ የፕሪሚየር ሊጉ ብዙ ጎል አስቆጣሪ ብሩኖ ፈርናንዴዝ እና ማዲያሎ ናቸው። እንዲህ ያን ስንሄድ አሲስት በማድረግ አለ እዚህ ልጅ ክሪኤቲቪቲ ውስጥ አለበት ብሩኖ ፈርናንዴዝ። አሁን ይህንን ክሪኤቲቪቲ እንዲያሳድጉ የማንቸስተር ዩናይትድን የጎል ውጤታማነት እንዲጨምሩ ነው። ማቲያስ ኩኛም ብሪያን ምቤሞም ወደ ኦልድ ትራፎርድ የሚወሰዱት ለሌላ አይደለም። እዛ ጋ ግን ቀድሞ የነበረው ብሩኖ ፈርናንዴዝ በእነዚህ ሁለት ልጆች ማንቸስተር ዩናይትድን መቀላቀል ምክንያት በዛ የተነሳ የሚደረግ የቦታ የሚና ለውጥ ይኖረዋል ወይ የሚል ጥያቄን ለማንሳት እድል የሚሰጥ ነው ወይም የሚያስገድድ ነው። ይህ ተጫዋች ወደ ሳዑዲ ፕሮ ሊግ ሊሄድ የሚችልበት እድል ነበር። አልሂላል ይህንን ተጫዋች ልውሰድ ለማንቸስተር ዩናይትድ መቶ ሚሊዮን ፓውንድ ልክፈል ለተጫዋቹም ሰባት መቶ ሺህ ፓውንድ በየሳምንቱ ደሞዝ አድርጌ ልስጠው ብሎ ነበረ። ነገር ግን ብሩኖ ፈርናንዴዝ ይቆያል። ስለዚህ ሁለት አዳዲስ መጥተዋል፣ ነባሩም ይቆያል። ይሄ ማንቸስተር ዩናይትድ ያረጋገጠው ጉዳይ ነው። ከዚህ ጋር ተያይዞ እንግዲህ ፕሮጀክቱ ወይም የአሞሪም ሀሳብ እንዴት ባለ መንገድ በማን ምን እየተፈጸመ ይቀጥላል የሚለውን ጥያቄ እናነሳለን። ፈርናንዴዝ እንደሚወጣ ብናውቅ ኖሮ የእነዚህ መምጣት በፈርናንዴዝ መውጣት የሚፈጠርን ክፍተት ለመሙላት ነው እንላለን። ፈርናንዴዝ እያለ እነሱ ሲመጡ ግን ዋት ዘ ቲንኪንግ፣ ምንድነው ሀሳቡ፣ ምንድነው የታሰበው ነገር ብሎ ለመነጋገር የግድ የግድ ያስፈልጋል ነው ትልቅ ጥቅም አላቸው። በትልቁ የማንቸስተር ዩናይትድን መሻሻል ያመጣሉ ተብሎ ነው የሚጠበቀው። የመጀመሪያው ለምሳሌ ጋሪ ኔቭል የሚናገረውን ነገር ስናነሳ ማቲያስ ኩኛ እና ኤምቤሞ በፕሪሚየር ሊጉ ልምድ ያላቸው ማንቸስተር ዩናይትድ የጎደለውን ነገር ይዘው የታዩ የብሬንትፎርድና የዎልቭስ ተጫዋቾች ናቸው። ይሄ ትክክል ነው። ስለዚህ ለሩበን አሞሪም ለፕሪሚየር ሊጉ እና ለማንቸስተር ዩናይትድ በተለይ እንደ ማንቸስተር ዩናይትድ ላለ ችግር ላለበት ቡድን ራይት ታይፕ ኦፍ ፕሌየርስ ናቸው ብሎ ያስቀምጣል ጋሪ ኔቪል እነዚህን ነገሮች ስናነሳ የማንቸስተር ዩናይትድን ያለፈውን የውድድር ዓመት በተወሰነ ደረጃ ችግሮቹን ስናነሳ ነው የበለጠ የሚገባል በኮንቴክስት እያደረግን እናስቀምጥ ማሳያዎች ይኖራል ስለዚህ ማሳያዎቹ ማንቸስተር ዩናይትድ ምን ጎደለው እነዚህ ልጆች ምን አላቸው የሚለውን ነገር በደንብ አድርጎ የሚያጠራልን ይመስለኛል ባለፈው የውድድር ዓመት ማንቸስተር ዩናይትድ በፕሪሚየር ሊጉ ከነበሩት ሀያ ክለቦች የግብድል በመፍጠር በሚፈጥሩት የግብድል ክለቦችን አንደኛ ሁለተኛ ብለን እስከ ሀያኛ ብንደረድር ማንቸስተር ዩናይትድ በግብድል መፍጠር ስድስተኛ ነው ኢንዲቪጁዋል ተጫዋች ብሩኖ ፈርናንዴዝ አንደኛ ነው፣ ከግለሰብ ተጫዋች። ኮሌክቲቭሊ ግን ሊቨርፑል ከብዙ ተጫዋቾቹ ምን ያህል የግብ ድል ፈጠረ፣ አርሰናል ከብዙ ተጫዋቾቹ ምን ያህል ድል ፈጠረ፣ ማን ዩናይትድ ከብዙ ተጫዋቾቹ ምን ያህል ድል ፈጠረ የሚለውን እያነሳን ስንሄድ የማንቸስተር ዩናይትድ ቁጥር ደካማ አደል። በፕሪምየር ሊጉ በተፈጠሩ የግብ ድሎች ማንቸስተር ዩናይትድ ስድስተኛ ነው። በፕሪምየር ሊጉ ብዙ አገባ ግን ማንቸስተር ዩናይትድ አስራ ስድስተኛ አይደል? ዕድል ይፈጠራል ይባክናል፣ እንጂ አይገባም ማለት ነው። በብዛት ስድስተኛ የግብ ዕድል ፈጣሪ የሆነ ቡድን አስራ ስድስተኛ ጎል አስቆጣሪ ከሆነ ብክነትን ነው የሚያሳይ። ሌላ ምንም የሚያመለክተን ነገር የለ። ይሄ አንደኛው የማንቸስተር ዩናይትድ እውነት ነው። ማንቸስተር ዩናይትድ የሚያደርጋቸውን የግብ ሙከራዎች ወደ ጎልነት መቀየር፣ ይሄ የሾት ኮንቨርሽን ሬቱን ስትወስዲ አስራ ስምንተኛ ነው አስራ ዘጠነኛ ነው፣ በቃ ኦልሞስት አንደኛ ሳች ነው በይ። ይሄ ሌላ የማንቸስተር ዩናይትድ እውነት ነው። በሹቲንግ አኪውሬሲ አስራ ሰባተኛ ናቸው። አኪውሬት እንኳን አይደሉም ማለት ነው። ወይም አስተካክሎ ወደ ግብ በመምታት ወደ በረኛው በመምታት ምናምን ምናምን በማድረግ ማንቸስተር ዩናይትድ በአስራ ስድስት ክለቦች ይበለጣል። እድሎች ሲፈጠሩ ለምን እንደሚባክኑ ነው እነዚህ የሚያሳዩን። ኮንቨርሽን ሬቱ ፑር ከሆነ ሹቲንግ አኪውሬሲው ፑር ከሆነ የሚያሳየን ይሄን ነው ነው ማንቸስተር ዩናይትድ በፕሪሚየር ሊጉ 38 ጨዋታ ሲጫወት በአስራ አምስቱ ምንም ጎል አላገባም ይህንን ሀቅ ሲገባን ነው የዝውውሩን ዋጋ እና ለዝውውሩ ክሬዲት የምንሰጠው ብዬ ነው ምዘረዝር ያለው በአስራ አምስት የሊግ ጨዋታዎች ማንቸስተር ዩናይትድ ጎል ሳያገባ ነው የወጣው ከፕሪሚየር ሊጉ የወረዱት ሳውዝሃምተን ና ሌስተር ሲቲ ነው ከዚህ የባሰባቸው እንጂ ሌላ ማንም የለም። ሳውዝሃምተን ከማንቸስተር ዩናይትድ በባሰ መጠን ጎል ሳያገባ የቀረባቸው ጨዋታዎች አሉ። ሌስተር ሲቲ ከማን ዩናይትድ በባሰ መጠን ጎል ሳያገባ የቀረባቸው አጋጣሚዎች አሉ። ማንቸስተር ዩናይትድ በአስራ አምስት የፕሪሚየር ሊጉ ጨዋታዎች ጎል ሳያገባ ወጥቷል። አስራ አንዱ ጎል ያላገባባቸው አጋጣሚዎች አሞሪም አሰልጣኝ ከሆነ በኋላ የነበሩ ናቸው ይህንን ሌላው የማንቸስተር ዩናይትድን 2425 በጣም የከፋ የሚያደርገው ነገር ማንቸስተር ዩናይትድ በፕሪሚየር ሊጉ 202425 ላይ ዘ ዎረስት ዘ ዎረስት ኤክስፔክትድ ጎልስ አንደር ፐርፎርም በማድረግ ማንቸስተር ዩናይትድ ማንቸስተር ዩናይትድ ይሄ በዲቪዥኑ በጣም ከባድ ነው እኮ በነገራችን ላይ ማንቸስተር ዩናይትድ አርባ አራት ጎል ነው ያገባው አይደል? ፍጹም አባካኝ ስለሆኑ ነው እንጂ ቢያንስ ያገቡት ጎል ሀምሳ አራት መድረስ ይችል ነበር። ይሄ ማለት ምን ማለት ነው? ኤክስፔክትድ ጎልስ ፐርፎርማንሳቸው አንደር ነው፣ ኔጌቲቭ ነው። ፍጹም ጎል መሆን የነበረባቸውን ወደ አስር የሚሆኑ ኳሶችን ስተዋል ነው እያልኩ ያለሁት ወደ አስር የሚደርሱ ኳሶችን እንዴት ሳተው የምትዩ ተጫዋች ስቶታል ራስ መሶይሉ ሊሆን ይችላል፣ ጆሹዋ ዚርክዚ ሊሆን ይችላል፣ አሌሃንድሮ ጋርናቾ ሊሆን ይችላል፣ ማርከስ ራሽፎርድ ሊሆን ይችላል። ሊሆን ይችላል ግን ኢት ሃስ ቱ ቢ አት ሊስት ሀምሳ አራት ግን መድረስ ይችል ነበር። እነዛ ኳሶች በፍጹም መሳት ስለሌለባቸው ነው። ለጎልነት የሚጠበቁ ግን ጎል ያልሆኑ ብለን የምናነሳቸው እንደዚህ የባሰበት ጥቂት ቡድን ፈልገን ካገኘን ነው። ክሪስታል ፓላስን ብቻ ይህ አጥቂው ክፍል ላይ ያለውን በሽታ አያሳይም። እንዴት አደ ሊገቡ የሚገባቸው ወደ አስር ኳሶች ከባከ ነው ሹቲንግ አክዩራሲያቸው ደካማ ከሆነ ኮንቨርሽን ሬቱ ፑር ከሆነ በጣም በአስራ አምስት ጨዋታ ጎልሳታገቢ ሳታገቢ የምትውጪ ከሆነ ባገባሽው ብዛት ኤቨርተንንና እና ሶስቱን የወረዱ ክለቦች ብቻ የምትበልጪ ከሆነ እንዲህህንን ካወራሽ በኋላ ማንቸስተር ዩናይትድ ነው እኮ ማለት ከባድ። የማንቸስተር ዩናይትድ አይመስልም። የማንቸስተር ዩናይትድ መሆንና መቀጠልም ያለበት እውነት አደል ኦነስሊ ስፒኪንግ አደል። ስለዚህ አሞሪም ልክ ነው፣ ፕራዮሪቲው የአጥቂውን ክፍል ማጠናከር ነው። በዚህ ድክመት መቀጠል የለብንም። በዚህ ድክመት እስከቀጠልን ድረስ ማንቸስተር ዩናይትድን ማሻሻል የሚባለው ነገር ማንቸስተር ዩናይትድን ወደ ታላቅነቱ መመለስ ወደ ተፎካካሪነቱ መልሶ መውሰድ የሚባለው ነገር ፋንክሽናል ሊሆን አይችልም፣ ሊሰራ አይችልም። እነዚህን እውነቶችን እንያዝና ስለ ሁለቱ የማንቸስተር ዩናይትድ ተጫዋች ስለሆኑት ስለ ማቲያስ ኩኛ እና ስለ ብራያን ምቡሞ አንዳንድ ነገሮችን እናንሳ። ይህንን በእርግጥ ያሻሽላሉ፣ ይህንን ክፍተት በእርግጥ ይሞላሉ ወይ ስንል፣ የመጀመሪያው ነገር ማንቸስተር ዩናይትድ በኤክስጂ ኔጌቲቭ ቴን አካባቢ ናይን ፖይንት ፎር ሲክስ ነው፣ ግን ቴን በዩ ያ ማለት ቴን ሞር ጎልስ ማስቆጠር ይችሉ ነበር። አባካይ ናቸው እንጂ ከንቱዎች ናቸው እንጂ ተጫዋቾቹ። ቴን ሞር ጎልስ ሃምሳ አራት መሆን ነበረበት የማንቸስተር ዩናይትድ ተጋጣሚዎቹ ላይ ያገባው የጎል ብዛት እያልን አደለን ኦኬ ኤምቤሞ ፈረመ። ኦኬ ማቲያስ ኩኛ ፈረመ። ሶ ምንድን ነው የእነዚህ ልጆችስ ስቲ ከኤክስጂ ፐርፎርማንስ አንጻር ብሪያን ኤምቤሞን የሚያህል ኦቨር ፐርፎርመር የለም። ሁለት ሺ አራት ሀያ አምስት ላይ ስንት ጎል ነው በፕሪሚየር ሊጉ ያገባው? ሀያ ብሪያን ኤምቤሞ እሱ ሆኖ ነው እንጂ ለብዙ ተጫዋቾች ቢሆን ጎሉ አስራ ሶስት ነበር መሆን የነበረበት። ከአስራ ሶስቱ በላይ ያገባቸው ሰባት ጎሎች ለእኔ አስራ አራቱ ነው ምለው። ከአስራ አስራ አራቱ ማነው አስራ ሁለቱ ጎሎች ነው ምለው ያገባቸው። ኖርማል ማንም ሊያገባው ይችላል የምትዩ ማለት ነው ወደ ስምንት አካባቢ የሚደርሰው ጎል እሱ ስለሆነ ያገባውን እንዴት አገባው የሚል ጥያቄን የሚፈጥር ነው። እንደዚህ አይነት ጎል ስታገቢ ነው በኤክስጂ ኦቨር ፐርፎርመር ነሽ የምትባየው። ጎል ይሆናል ተብሎ የማይጠበቁ ስምንት ተጨማሪ ጎሎችን አግብቷል። አንድ አይደለም ስምንት። ማንቸስተር ዩናይትድ ሊገቡ የሚገባቸውን አስር ኳሶች ስቷል ካልን ይሄ ደግሞ እንዴት አገባቸው የምንላቸውን ስምንት ጎሎች አገባን ካል አጋቢያቸው ቀላቅለሽ አስቢ ብሪያን ኤምቤሞ ይሄንን ያሻሽላል ተብሎ ነው የሚጠበቀ አንድ በዚህ ከግለሰብ ተጫዋቾች እንዲህ እንዴት አገባው በሚለው ወይም በኤክስጂ ፐርፎርማንስ ሲለካ ቤስት ኦቨር ፐርፎርመንስ በሚባለው ደረጃ ኤምቤሞ አንደኛ ከሆነ፣ ማቲያስ ኩኛ ሶስተኛ ነው። ማቲያስ ኩኛ ወደ ስድስት ነጥብ ሶስት ሰባት ጎሎች ያገባዋል ተብሎ በማይጠበቅ ሲቹዌሽን ውስጥ ነው አግብቷል። ይሄ ሊገባ አይችልም የሚባሉ ወደ ስድስት ነጥብ ሶስት ሰባት ጎሎችን አስቆጥሮ አስገብቶ ሶስተኛ ነው በዚህ። እነዚህ ሁለት ተጫዋቾች በአጠቃላይ ወደ አስራ አምስት ጎል ሊገባ የማይችል ጎል አግብተዋል ነው እያልኩሻለች። በሊጉ 2024 25 ላይ አንዱ ለወልቭስ አንዱ ለብሬንትፎርድ ማንቸስተር ዩናይትድ ቤት ውስጥ ያለውን አባካኝነት ስለመቀነስ የምታስቢ ከሆነ የእነዚህ ልጆች ቁጥር ደግ አደረጋችሁ። ቆንጆን ያደረጋችሁት ጉድለታችሁን ለይታችኋል። ጉድለታችሁን ሊሞሉ የሚችሉ ተጫዋቾችን ለይታችኋቸዋል እናም የራሳችሁ አድርጋችኋል። ዌልደን ማን ዩናይትድ፣ ብራቮ አሞሪም። ነውልቲ የምትችይው ነገሮች በዚሁ መንገድ ተንሰላስለው የሚሄዱልሽ ከሆነ ማንቸስተር ዩናይትድ ቤት ያለውን ጉድለት ለማሳየት ሞከርን። እነዚህ ልጆች ጋር ያለውን ኳሊቲ ለማሳየት ሞከርን። የእነሱ ኳሊቲ ፐርፌክት ሊሄዱ እዛ የሚሰካ ነው ፊትድ የሚሆነ በቃ የምትዩ አይነት ነገር ነው። የዝውውሩን ጉዳይ በተመለከተ ማንቸስተር ዩናይትድ እንዴት ነገሮችን በተለየ ሁኔታ አይቶና አስቦበት እያከናወነ እንደሆነ በደንብ የሚያስረዳ ይመስለኛል። መጀመሪያም የማንቸስተር ዩናይትድን የባለፈው የውድድር ዓመት ክፍተቶቹን ለማስታወስ ያክል በደንብ ስለዘረዘርን እነዚህ የማንቸስተር ዩናይትድ የሆኑ ተጫዋቾች ደግሞ ያላቸው ኳሊቲ የማንቸስተር ዩናይትድ ድክመት ስለሆነ ያንን ድክመት በቃ ባላቸው ኳሊቲ የማረም እድላቸው በጣም ሰፊ ነው ብለን ነው የምናስበው። ያለፈው የውድድር ዓመትን ብሪያን ኤምቤሞ እንዳለው ሀያ ጎል ያስቆጥረዋል ማቲያስ ኩኛ ደግሞ ወልቭስ እንዳይወርድ ካደረጉ ተጫዋቾች መካከል ዋነኛው ነው እና ትልልቅ ኳሊቲ ያላቸው ተጫዋቾች ናቸው። ያንን ኳሊቲያቸውን በማንቸስተር ዩናይትድም ይደግሙታል ብለን ነው የምንጠብቀው። እንግዲህ በጣም የተለየ ነገር ካልተፈጠረ በስተቀረ ያንን ጥሩ ችሎታቸውንና እንደዚሁም ደግሞ ጎል የማግባት አቅማቸውን ይደግሙታል ተብሎ ነው የሚጠበቀው። ብቻ ቢያንስ ግን ማንቸስተር ዩናይትድ ምን አድርገዋል? በችግሩ ልክ የሚሰፉ ተጫዋቾችን ለይቷል። ልክ ነው እነሱ ጋር ያለው ጉብዝና፣ ማንቸስተር ዩናይትድ ቤት የነበረ ጉድለትም ልክ ነው። እሺ፣ በጣም አድርገን እናመሰግናለን፣ አብረውን ስለቆዩ። ከሰዓት በኋላ በተለያዩ አዳዲስ የዝውውር መረጃዎች ሸገር ስፖርት ወይዝ አበበ ግዳይ በተሰኘው የዩትዩብ ቻናል ላይ እንገናኝ። ኢትዮጵያ ለዘላለም ትኖር።